ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ የሚደርሱ ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆያለሁ። በቅድሚያ መንግስት የመምህራን ጥያቄዎች ለመፍታት እየሰራ መሆኑን የአማራ ክልል የልቀት ዲዛይን ቁጥጥር ስራ ኮርፖሬሽን አማካሪ ዶክተር ፍቃዴ ዳምጤ ተናገሩ። በማዕከላዊ ጎንደር ዞን ከመምህራን ጋር በተካሄደው ውይይት ሰላምን በማረጋገጥ ተማሪዎችን ወደ ትምህርት ገበታም መመለስ ይገባል ተብሏል። አገኘው አበ ዝርዝሩ አለው

ትውልድ በመምህር ይቀረጻል፣ ሀገር በትምህርት ይበለጽጋል በሚል መሪ ሀሳብ የማዕከላዊ ጎንደር ዞን ከወረዳዎች ከተወጣጡ መምህራን እርሰ መምህራንና ሱፐርቫይዘሮች ጋር ውይይት አካሂደዋል። የማዕከላዊ ጎንደር ዞን አስተዳዳሪ አቶ አወቅ አስፈሬ የውይይቱ ዓላማ አስተዳደሩና መምህራን ተቀራርበው በመስራት የተማሪዎቹን ውጤት ማሻሻል መሆኑን ጠቅሰዋል። በዞናችን ከትምህርት ስርዓቱ ጋር በተያያዘ የገጠሙን ያሉ ችግሮች ምንድን ናቸው?

ችግሮቹን ውስጥ በምን መንገድ መፍታት አለብን? በተጨማሪ ደግሞ ይህንን ችግር በመፍታት ሂደቱ ውስጥ የመምህራን ሚና ምንድን ነው የሚለውን እና ሚናቸውን አውቀው እነሱም የድርሻቸውን እንዲወጡ በመንግስት በኩል ደግሞ መፈታት ያለባቸውን ችግሮች ደግሞ በሚያነሷቸው ሀሳቦችና በሚሰጧቸው አስተያየቶች መሰረት አድርገን እኛ መፍታት ያለብንን ችግሮች ለመፍታትና ና ትምህርታቸውን እየተከታተሉ ያሉ ተማሪዎቹን ደግሞ ውጤታቸውን በተሻለ ደረጃ ለማድረግ መምህራን የድርሻቸውን እንዲወጡ። የውይይቱ ተሳታፊዎች በበኩላቸው ለማስተማርም ሆነ ለ

መኖር ሰላምን ማስፈን እንደሚገባ ገልጸዋል። ማሀት ህጻናት ያለ ትምህርት ከትምህርት ገበታ ተፈናቅለው ብዙ የሚያሳዝኑ ህጻናቶች ስላሉ እነሱን ለትውልድ ብንደርስላቸው ምናለን? እርቀ ሰላም ቢፈጠር ምን ችግር አለው? የዚህ ክልልም ሲሪየስሊ ፎከስ ተደርጎ ችግሩ ቢፈታና ስራዎቻችን ማካሄድ የምንችልበት ሁኔታ ቢፈጠር ክልላችን እንዲው እንዲሁ ለሰላም እየተጋራችሁ አብረን ክልላችን ከገባበት አዘቅት ብናወጣው

የተሻለ ይሆናል ብዬ ምን አለወኝ። የተረጋጋ ሰላም እንዲኖር ካስፈለገ ሰላማዊ የሆነ መደማመጥና መነጋገር ቢኖር መልካም ነው። መምህራንና የትምህርት ባለሙያዎች ትውልድን በመቅረጽ ባላቸው ኃላፊነት ጠንክረው እንዲሰሩ፣ በመንግስት በኩል ኑሮን ከማረጋጋት ጀምሮ የሚነሱ ጥያቄዎችን ምላሽ መስጠት እንደሚገባ አንስተዋል። ይሄ ኑሮ

ነገ ሕዝብን ከማማረር አልፎ ሀገራዊ ጉዳት እንዳያመጣ ካሁኑ የተለያዩ ስራዎች መስራት እንዳለብን ነው የሚታየኝ። ከመኖሪያ ቤትም ከተለያየ ነገር ሁል ጊዜም በየመድረኩ በየሰዓቱ ይነሳል። ከዝቅተኛው ማህበረሰብ ኗሪ ዘንድ ስለሆነ

ይሄንን ብትይዙልኝ ይላለች የዞኑ ትምህርት መምሪያ ኃላፊ አቶ ክንዱ ዘውዱ በበኩላቸው በችግር ውስጥም ሆኖ የትምህርት ስራዎች እየተከናወኑ መሆኑን አንስተዋል መምህራንን ተጠቃሚ ለማድረግም በየደረጃው ስራዎች እንደሚሰሩ ኃላፊው ተናግረዋል መንግስት ካሌንደር አውጥቶ መመለስ ያለበትን በወረዳ የሚፈቱትን በወረዳ እኛ በዞን ወስደን የምንፈታቸውን በዞን በክልል የሚፈተው በክልል በሀገር አቀፍ የሚፈተው መፈታት አለበት ሀሳባቸው ከቤት ኪራይ በዘለለ ልጆችን እንዲታ

የሚል ስለሆነ ከመምህራን ባሻገር ለትምህርት ጥራት ዋጋ ስላለው በዚህ መንገድ መመለስ አለበት ብለን ነው ይዘው። የአማራ ክልል የልቀት ዲዛይን እና ቁጥጥር ስራ ኮርፖሬሽን አማካሪ ዶክተር ፈቃዴ ዳምጤ በበኩላቸውም መንግስት የመምህራንን ጥያቄዎች ለመፍታት ቁርጠኛ መሆኑን ጠቅሰዋል። የመኖሪያ ቤታቸው ችግር የክልሉ ሕግ በሚፈቅደው አሰራር የሚፈቅደው መንገድ መስተናገድ አለባቸው። በረክተነት እንደሆነም ጠበቅ አድርገው ይዘው ይፈቱታል። እንደ ክልል ያለውን ኮሚትመንት ታውታላቸው። ሪል ለሆነው ጥያቄማ መመለስ ይገባል። ትክክል

ዘላቂ ሰላምን ለማረጋገጥ በሚደረገው ጥረትም መምህራን የበኩላቸውን ማበርከት እንደሚጠበቅባቸው ዶክተር ፈቃድ ያሳስበዋል። መንግስት የጤና ባለሙያዎችን ተጠቃሚ የሚያደርግ የማሻሻያ ስራዎችን እያከናወነ መሆኑን የማዕከላዊ ጎንደር ዞን አስተዳደር አስታወቀ። አስተዳደሩ ከዞኑ የጤና ባለሙያዎች ጋር በወቅታዊ ጉዳዮች ዙሪያ በጎንደር ከተማ ውይይት አካሂዷል።

አገኙ አበው በዝርዝር ይመለከቷል። የማዕከላዊ ጎንደር ዞን አስተዳደር ከዞኑ የጤና ባለሙያዎች ጋር በወቅታዊ ጉዳይ ዙሪያ በጎንደር ከተማ ውይይት አካሂደዋል። የውይይቱ ተሳታፊ የጤና ባለሙያዎች ማህበረሰቡን እያገለገሉና ሙያዊ ኃላፊነታቸውን እየተወጡ ጥያቄያቸው እንዲመለስ እንደሚሰሩም ገልጸዋል። እየሰራን ነው። ይህን እንኳን ዛሬን አሸፍነን የመጣን ተረኛ የሆን ነው። ሰዎች እያገለገን ነው

መቆም የለበትም። እየሰራን መጠየቅ እንዳለብን እናውቃለን። እኔ አሁን መንግስታችን መልስ ይሰጠናል የሚል ተስፋ አለኝ። ጥቅማችንን እንዲከበረልን ግዴታችን በአግባቡ እንወጣ በሚል

ልክ ነው እየጠየቅን ያለ ነው የሚለውንን መታሰብ መቻል አለበት፣ ማለት ነው። የማዕከላዊ ጎንደር ዞን ጤና መምሪያ ኃላፊ አቶ ገቢያው አሻግሬ የጤና ባለሙያዎችን ተጠቃሚ የሚያደርግ ሀገራዊ የሆነ ሪፎርም እየተሰራ መሆኑን በሰነድ አመላክተዋል። አቶ ገቢያው እንደገለጹት በጤና ባለሙያዎች የተነሱ ጥያቄዎች እንዲፈቱ ባለሙያው የሚጠበቅበትን ሙያው ግዴታ በመወጣትና ማህበረሰቡን በማገልገል መሆን እንዳለበት አሳስበዋል። ሰፋ ያለ የማትጊያ ስርዓቶች እንዴት

መሆን መቻል አለባቸው የሚል ለሪፎርሙ መነሻ የሚሆኑ ነገሮች ይቀርባሉ። በሪፎርሙ መታየት ያለባቸው ተቋሞች በሪፎርሙ ይታያሉ ነው። ግን ጥያቄዎቻችን እንዲፈቱ ደግሞ እኛ ጋር የሚጠበቀውን

መፍታትና ማስተካከል ያለብን ነገር እየፈታን እያስተካከል መሄድ ያስፈልጋል። በውይይቱ የተገኙት የማዕከላዊ ጎንደር ዞን ዋና አስተዳዳሪ አቶ አወቃ አስፈሬ የጤና ባለሙያዎቹ ያነሷቸውን ጥያቄዎች ለመመለስ እንሰራለን ብለዋል። ዛሬ እኔ በዚህ ደረጃ እናንተን አክብሬ እየተናገርኩ ያለሁት ስራችሁን አክብራችሁ ስለሰራችሁ ስራችሁን አክብራችሁ ስለሰራችሁ ትከበራላችሁ ማለት ነው። እንዲህ አይነት ጥያቄ አቅም በፈቀደ መጠን

ደረጃ በደረጃ መፈታት ያለባቸውን ጥያቄዎች ደግሞ እንፈታለን ማለት ነው። ከዞኑ አቅም በላይ የሆኑ የጤና ባለሙያዎችን ጥያቄዎች ለሚመለከተው አካል በማድረስ እንዲፈታ ይደረጋል ብለዋል ዋና አስተዳዳሪው።

በጎንደር ከተማ አስተዳደር በምግብ ዋስትናና ሴፍቲ ኔት መርሃ ግብር በተለያዩ የስራ ዘርፎች የተደራጁ የማህበረሰብ ክፍሎች በስራው ተጠቃሚ መሆናቸውን ተናገሩ። በከተማ አስተዳደሩ በመርሃ ግብሩ እየተከናወኑ ያሉ ስራዎች ከክልልና ከተለያዩ ከተሞች የተጣጡ ባለሙያዎችና የስራ ኃላፊዎች ተመልክተዋል። አዲስ አለማየሁ ዝርዝር አለው።

አቶ ዮሐንስ ደምሴና ሰላም ሽመልስ የጎንደር ከተማ አስተዳደር ምግብ ዋስትናና ሴፍቲኔት ፕሮግራም ባመቻችላቸው የከተማ ግብርናና የእደ ጥበብ የስራ ዘርፍ በማህበር ተሰማርተዋል። በዘርፉ ከተሰማሩ ከሁለት አመት በላይ እንደሆናቸው የነገሩን የማህበሩ አባላት በተሰማሩበት የስራ ዘርፍ ተጠቃሚ መሆናቸውን ተናግረዋል። ተተክለውን አመት ከምናምን ነው ፓፓያ መጠቀም ዘምረናል። ሆነ እንደገና የትርፍ ገቢ ማስገኛ ቦታ አለና በዚህ ቀሀ ወይም ወላሊት በሚባል ቦታ ከዛ በአመት አራት ጊዜ እናመርታለን

ድንች እናመርታለን፣ ካሮት አለ፣ ጥቅል ጎመን አለ፣ ቃሪ አለ እና እንን እያመረት ነው። አሁን ገቢያችን ወደ ስምንት መቶ ሺ በላይ ደርሰናል። ብዙ ነገር ተምረንበታል። ስለዚህ ከምንም በላይ ነው። ከምንም በላይ ለእኔ ቃል የለኝም። በዛ ላይ ደግሞ ኮንፊደንስ ይኖርሃል። ራስህ ስራ የስራ ባህል ሀብት ኑሮህ ለልጆችህ ሀብት ላታወርሳቸው ትችላለህ። የስራ ባህል ታወርሳለህ። እዚህ

ሲያደርጉት እሱን የተማርነበት ኛ ሴፍቲ ኔቶች በጎንደር ከተማ አስተዳደር በምግብ ዋስትናና ሴፍቲኔት ኔት ፕሮግራም እየተከናወኑ ያሉ ስራዎችን ከክልልና ከአስራ ስምንት ከተሞች የተውጣጡ የምግብ ዋስትናና ሴፍቲ ኔት ጽህፈት ቤት ኃላፊዎችና ና ባለሙያዎች ተዘዋውሩን ምልከት አድርጓል። በጉብኝቱ ያገኘናቸው የሰቆጣ ከተማ አስተዳደር የከተሞች ምግብ ዋስትና ልማታዊ ሴፍቲ ኔት ማስተባበሪያ ጽህፈት ቤት ኃላፊ አቶ ዘሩ ጌታ ወይ ና የደብረ ማርቆስ ከተማ አስተዳደር ምግብ ዋስትናና ሴፍቲ ኔት ጽህፈት ቤት ኃላፊ አየለም አድማሱ በምልከታቸው ባዩት ተግባር ደስተኛ መሆናቸውን ተናግሯል። ባለድርሻ አካላት ያላቸው ትስስርና ቁርኝ

ከፖሊቴክኒክ ኮሌጅ ጀምሮ እስከ ስራና ስራ ፈጠራ ስራና ስልጠና ማስተማሪያ ጽህፈት ቤቶቹ እየሰሩት ያሉት ስራ መልካም እንደሆነ ነው ያየ ነው። ስለዚህ እነዚህን ተሞክሮች እነኛ አካባቢ ስንወስድም የኛ አካባቢም ተራራማ በተፈጥሮ ሀብት የተራቆተ አካባቢ ነው። እዛ አካባቢ ላይ የምሰራቸው ያሉ የተፈጥሮ ሀብት ልማት ስራዎች አሁንም ከዚህ አይተን የምናሻሽላቸው ነገሮች ይኖራሉ። ከብት ማድለብ ላይ ያየ ነው ያለው ቅንጅት። በከብት ማድለብ አኳያ ለእኛ ከተማ ምቹ ነው ብለን ያሰብነው

እንደዚህ እንደዚህ አይነቶችን እንደኛ ከተማ ብንቀናጅ በዚህ መስክ ትልቅ ውጤት እናመጣለን ብለን እናስባለን። የጎንደር ከተማ አስተዳደር ምግብ ዋስትናና ሴፍቲኔት ጽሕፈት ቤት ኃላፊ ሀድያ መሐመድ ከተማዋን ውብና ለኑሮ ተስማሚ ለማድረግ የደረቅ ቆሻሻ አወጋገድ ስራ ላይ በትኩረት እየተሰራ መሆኑን ነግረውናል። ለከተማ ግብርና ምቹ ሁኔታዎችን በመፍጠር የድሉ ተጠቃሚዎችን ከድህነት ለማላቀቅ በትኩረት እየተሰራ ነው ብለዋል። ማስተሳሰብ በአመለካከት ሰዎችን መቀየር ነው ይህን ስንል ምንድነው አንደኛ

የተጨማሪ ገቢ ማስገኛ ስራዎችን አጠናክሮ መቀጠል የላይፍ ስኪል የተለያዩ ስልጠናዎችን ወስደው መብቃት ነው። አንድ ሰው ስራን ባህል ካረገ

ቁጠባን ባህል አድርጎ የብርን አጠቃቀም ካወቀበት መለወጥ ይችላል። የአማራ ክልል የከተሞች ልማታዊ ሴፍትኔት ፕሮጀክት አስተባባሪ አቶ ሀሰን ሞዬ ፕሮጀክቱ በደረቅ ቆሻሻ አወጋገድ፣ በመሰረተ ልማት፣ በከተማ ግብርና፣ በአረንጓዴና በተፋሰስ ልማት ዘርፍ እየሰራ መሆኑን አብራርተዋል። በጎንደር ከተማ በሴፍትኔት የተደራጁ የማህበረሰብ ክፍሎች የሰሯቸው መሰረተ ልማትና የመንገድ ከፈታ ስራዎች የሚበረታቱ መሆናቸውንም ተናግሯል። ጎንደር ላይ እውነት ለመናገር ያ መንገድ በተጨባጭ በሰው ጉልበት የተሰራ መንገድ ነው። መንገዱ መሰራት ብቻም ሳይሆን

ሌላኛውን ሰፈር ከሌላኛው ሰፈር ጋር ያገናኘ እና በጤናና በተለያየ መንገድ ችግር የሚደርስባቸው ግለሰቦችን በቀላሉ አገልግሎት የሚሰጥ መንገድ አይተናል። ከባህል ዘርፉም አንጻር ወደ ተሻለ ምዕራፍ እንዲነሳሳ እንዲነቃነቅ ከማድረግ አኳያ የጀመሩት የፈትል ስራ

በእውነት ለመናገር በጣም አስተማሪ። ከአማራ ክልል ከ18 ከተሞች የተውጣጡ የምግብ ዋስትናና ሴፍቲኔት ጽሕፈት ቤት ኃላፊዎችና ባለሙያዎች በጎንደር ከተማ ያደረጉት ጉብኝት ከተሞች ተሞክሮቻቸውን እንዲቀምሩ እድል የከፈተ መሆኑም ተገልጿል።

በዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና የተሻለ ውጤት ለማስመዝገብ ዝግጅት እያደረጉ መሆኑን የአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን የቢት ወደድ አዳነ መኮነን አጠቃላይ ሁለተኛ ደረጃ ትምህርት ቤት ተማሪዎች ገለጹ። ተፈታኝ ተማሪዎች በፈተና ውጤታማ እንዲሆኑ በትምህርት ቤቱ ልዩ ድጋፍ እየተደረገላቸው መሆኑ ተገልጿል። አምሳሉ ሞኜ በዝርዝር ይመለከተዋል።

የአስራሁለተኛ ክፍል ሀገር አቀፍ ተፈታኝ ተማሪዎችን ወደ ከፍተኛ ትምህርት ተቋማት ለማስገባት ትምህርት ቤቶችና ባለድርሻ አካላት የተለያዩ ጥረቶችን ያደርጋሉ። በወልቃይ ጠገድ የሰቴቱ መራዞን ዳንሻ ከተማ አስተዳደር የቢቶ ወደዳዳና መኮንን አጠቃላይ ሁለተኛ ደረጃ ትምህርት ቤትም ተማሪዎቹ የተሻለ ውጤት እንዲያመጡ ልዩ ትኩረት ሰጥቶ እየሰራ መሆኑን እርሰ መምሩ ደስታ ተካ አስረድተዋል። እነዚህ ተማሪዎች ከባለፈው ዓመት የተሻለ ውጤት እንዲያስመዘግቡ ወርክሽቶችን እያዘጋጀን የተሻለ ውጤት ያላቸው የአዳር ጥናት ተማሪዎችን መልምለን ደግሞ

ያው የተለያዩ ድጋፍ እየተሰጠበት ያለ አጋጣሚ ነው ያለው። አጠቃላይ እንደ ትምህርት ቤት ሲታይ ግን እንደ ዞን ከዚህ በፊትም የተሻለ ውጤት የተመዘገበበት ትምህርት ቤት ነው። በ2017 ዘመነ ትምህርትም የተሻለ ውጤት ይመዘገባል ብለን እንጠብቃለን። ወርክሽት በማዘጋጀት እና ተግባራዊ የቤተ ሙከራ ትምህርቶችን በመስጠት ተማሪዎቹ ተጨባጭ የሆነ እውቀት አግኝተው በፈተናው ውጤታማ እንዲሆኑ እያደረጉ መሆኑን የተናገሩት ደግሞ መምህር ብርሃን አምባቸው ናቸው። ኦልሞስት 300 እስከ 400 የሚደርሱ ጥያቄዎችን

በእጅም ፕሪንትም እያደረግን ለተማሪዎች ሰጥተናል፣ ላይብራሪ አስቀምጠናል። ከዘጠነኛ ክፍል እስከ አስራ ሁለተኛ ክፍል ያሉት እንትኖችን ኮርሶችን እያንዳንዱ ነገር ሪቫይዝ እያደረግን ምክንያቱም ተማሪዎች ስለሚረሱት እሱን ነገር ሪቫይዝ እያደረግን ኢን ዲቴል ማለት ነው ተማሪዎችን እያገዝና ያለ ነው። ሌላ የተለያዩ መረጃ መሳሪያዎች ፎር ኤግዛምፕል ባዮሎጂካል ሞዴልስ፣ ሂማን ሞዴልስ እየተጠቀምና ያለ ነው። ማይክሮስኮፕ አለ በተግባር እያሳየና ያለ ስለ ሊቨር ስለ ሂማን ኪድኒ ስታስተምር እንደዚሁ ቴዎሬቲካሊ ብቻ ሳይሆን

ሞዴሎች አሉ። ሞዴሎችን ይዘን በሞዴል ያው መማር ማስተማሩ ሞር ክሊር እንዲሆንላቸው እየተጠቀምን እያስተማር ነው ያለነው። ትምህርት ቤቱ ድጋፍና ክትትል እያደረገላቸው መሆኑን የተናገሩት ተማሪዎቹ ጊዜያቸውን በአግባቡ ከፋፍሎ በመጠቀም የተሻለ ውጤት ለማምጣት ዝግጅት እያደረጉ መሆኑን ተናግረዋል። የሌሊትም ትምህርት እየሰጠ ነው። የተለያዩ የሚያስፈልጉን ነገር ደግሞ እያገዘነ ነው ። ቅዳሜና ሰኞ እነዚህ ደግሞ እየጠራ በተለያየ ኮርስ የተለያየ ሹት እየሰራ ጥያቄ ኮርስ እያወጣ

ያገዘነ ነው የተለያዩ ወርክሽቶችን ያወጡልና ከዛ ወርክሽትን የተለያዩ ከወጣ እኛ ቅድሚያ እንድናየው ከዛ እነሱ ደግሞ ሾርት ነት በማውጣት የተለያየ ነገሮች እንደሚሰጡ ከዘጠኝ ጀምሮ ድጋፉም እየተቀበል የአስር አስራ አንድ እንደዛ ኮርስ እየቀጠልን ያለ የኢንትራንስ ኤግዛም ደግሞ ያለፉት ነበር ነው። እሱን ደግሞ ያግዙልናል፣ ክላስ ላይም ሰሩልናል። ከሰዓት ሚዛችን ውስጥ ስለሚሉ ደግሞ አብረን ሆን እንሰራለን። ጥያቄዎችም ሰሩልናል።

ትምርት ደግሞ ካለፈው ግሬድ ደግሞ ጀምሮ ደግሞ ያስተምሩናል። ባለፈው የትምህርት ዘመን የዳንሻ ከተማ አስተዳደር የዞኑን የ12ተኛ ክፍል የማለፍ ምጣኔ 42 በመቶ መሸፈኑን አንስተው በዚህ የትምህርት ዘመንም የተሻለ ውጤት ለማስመዝገብ ጥረት እየተደረገ ነው ያሉት ደግሞ የከተማ አስተዳደሩ ትምህርት ጽህፈት ቤት ኃላፊ አቶ አምባቸው ንጉስ ናቸው። 12 ተኛ ክፍል አዳር እንዲያነቡ የሃይስኩል ተማሪዎችን መርጠን በፍላጎታቸው እያነበቡ እርስ በርስ እንዲተጋገዙ ይደረጋል ለዚህም

የሚፈተኗቸውን የትምህርት አይነቶች የተሻሉ መምህራንን መርጠን አዳርም ቢሆን ድጋፍ የተደረገላቸው እርስ በርስ ይተጋገዛሉ። በባለፈው አመት የዞኑን 42 ፐርሰንት የማለፍ ምጣኔ ያመጣ የእኛ ከተማ አስተዳደር ነበር። በዚህ አመትም ያን ሪከርድ የተሻለ ለማምጣት

ልጆቻችን ተማምነን እየሰራን እንገኛለን። በ2017 የትምህርት ዘመን 206 የተፈጥሮ ሳይንስና 187 የማህበራዊ ሳይንስ በድምሩ 393 የ12ተኛ ክፍል ተማሪዎች በትምህርት ቤቱ ለፈተና እንደሚቀመጡ የተገኘው መረጃ ያመለክታል። የተወደዳችሁ ተመልካቾቻችን ስትከታተሉ የቆያችሁት ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ ሲደርሱ የነበሩ ዜናዎችን ነበረ። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆየሁ። ጤና ይስጥልኝ።